አሊያ ስለ ጃን ከሚኔ ሰምታ ማታውቀውን ነገር ሰምታለች። ስለጃን የመጀመሪያ ፍቅረኛ ስለ መሪያም በጣም ለማወቅ ጉጉቷ ከጊዜ ወደ ጊዜ እየጨመረ እየመጣ ነው። ጂያንም ቢሆን ፊት ለፊት ስትጠይቀው፣ እሱ ግን መልሱን ከመስጠት ይልቅ ከመናገር ይልቅ እየሸሻት ነው ያለው። እሷ ስለዚህ ጉዳይ እንድታውቅ ምንም አይነት ፍላጎት የለውም። አሊያ ግን የበልጥ እየጓጓች እየመጣች ነው። ከዛም በኋላ እንደምንም ብላ የበሩን ቁልፉን አገኘች። የጂያንን የሚስጥር ቢሮ ካገኘች በኋላ ወደ ውስጥ ገብታ አንድ ቪዲዮ እያገኘች ነበረ ነገሮችን ታገላብጥና ስትፈትሽ ሲዲ ነገር ነበር ያገኘችው። ይህን ሲዲ ከፍታ ስትመለከተው በቪዲዮ ላይ የሚታየው ነገር ከባድ ነው። እንዴት የጂያን አባት ተተኩሶበት ሲገደል እንደነበር ይታያል። ድንገት ጂያን መጣ። ጂያን ሲመጣ አሊያ ምን ታደርገልሽ እዚህ እያላን ነው። ከዛ እሷ እንባ የተናነቃት መሪያም ማለት እሷ ናት አደለ? ብላ ጠየቀችው። አዎ ይላታል። የእሱም ሰርግ እንደሆነ ይነግራታል። ከዛ እሷ የመጀመሪያ ፍቅሬ ናት አደለ? ብላ ጠየቀችው። አዎ የመጀመሪያ ፍቅሬ ብቸኛ ፍቅሬ ብሎ መለሰላት። እንዲህ ሲላት ጂያን እያለቀሰ ነበረ። እሷም እያለቀ ች ነው። ሁለቱም ይተያያሉ መላቀስ ጀመሩ። አሊያ የሁኔታው እንደዚህ መሆን አስገርሟት እምባ የተናነቃት ካይና ውስጥ እምባ የወጣ ስታዩ። አሊያ ግን እንዴት ገባሽ እዚህ? በምን ገባሽ? እንዴት ይህን ቪዲዮ ያገኘሽው ብሎ ጠየቃት። እያው በጣም ለመጓጓኝ ለዛ ነው አለችው። እሺ በቃ ውጪ፣ ውጪ በቃ ብሏት እንድትወጣ ጠየቃት። ከዛ በኋላ ወጣች። እሷ ከወጣሽ በኋላ ጃን ስለዚህ ጉዳይ ማስታወስ አልነበረበትም። ማልቀስ ጀመረ። ቪዲዮን እያቆሙ ነበረ። ከዛ ግን ስቅስቅ ብሎ ያለቅሳል። በሌላ በኩል ሻይን ጨንቆታል። ዛሬ እህቱ ከተጋባሽ በኋላ ወደ ደሚር ቤት ገብታለች። ሰዎች ምን ሊፈጠር ነው ብሎ ስለ እህቱ በጣም ተጨንቆ ያስባል። ምንም መቀመጥ አልቻለም። ይራምዳል ወደዚያ ወደዚህ እያለ ሲመላለስ እናቱ ተቀምጣ ሻይን ባክ ቢያንስ አንድ ጊዜ ተቀመጥ ተቀመጠ ባክ ትለዋለች። እማዬ ይኸው መጀመሪያ የልጅቷን ህይወት ልታበላሹ ከሴዳት ጋር ልታጋቧን ነበረ፣ እንደምንም ብላ እሱን አለፈችው። አሁን ደግሞ ከደሚር ጋር እንድትጋባ አረጋችሁ። ለምን ሲባል ነው እሷ እንደዚህ አይነት መስዋዕትነት የምትከፍለው? ለምን ሲባል በማለት ጠየቀ። እህትና ነው እንድምኮናችሁ እንዲ አትርሳ እንጂ ሻይን አንዳንድ ጊዜ መዘንጋት የለብም። ሻይን ምን እያልክ ነው ያለው እንዴ? እሷ እኮ ለአንተ ብላ እኮ እኔን ያረገችው። አንተ ደግሞ በቃ ተኩሰ ነበረ በቃ የምታወጣበት መንገድ አልነበረብ እሷ ኮ በገዛ ፈቃዷ አንተን ከእስር ቤት ለማስወጣት ብላ ያደረገችው ነገር ነው እንጂ አንተ ኮ በቀለሉ ከዛ እስር ቤት እኳ ትውጣም ነበራለችው። እማዬ በዚህም በዛ ብዬ በሆነ መንገድ እውጣ ነበረ። እሷ ይህን ዋጋ መክፈል አይጠበቅባትም ነበረ። ነገር ግን ዘሬን እድሜ ልኳን የምትጸጸትበትን እድሜ ልኳን ልቧ የሚደማበትን ነገር ነው እስር ቤት የከተታችኋት። ምን ልዩነት አሉ ለእሷ ያ ቤታውን እስር ቤት እኮ ነው ብሎ ጠየቃት። ምናልባት ምናልባት ወደፊት ሊቀራረቡ ይችሉ ይሆናል፣ ምናልባት በህይወቷ ደስተኛ ልትሆን ትችላለች ብላ ተናገረች። እማዬ ራስሽን መሸወድ አቁሚ፣ ራስሽን አታታዪ። በጣም የሚያሳዝን ነገር ነው። ማን ያውቃል አሁን ዘሪን ምን እያደረገችውን እያለ በጣም ጨንቆት እያሰበ ነበረ። ዘሪን ግን ከደሚር ጋር ፊት ለፊት ተፋጣለች ነበረች። ደሚር ወደ እሷ ቀርቦ፣ እሷ ግን አይኗን ጨፍናለች። አይንሽን ግለጭ እያላን ነበረ። አይኗን መግለጽ ስትፈራ የፈለግከውን ነገር አርግና ሂድ እያለችው በጣም እየተንቀጠቀጠች ነው። በጣም እንደፈራች ያስታውቃል። ከዛ እሱ የማረገውን አሳይሻለሁ ግን አሁን አይንሽን ክፈቺ ብሎ እየተቆጣ አይኗን እንድትከፍት አረገች። ከከፈተች በኋላ እኔ ምልሽ ነገ ጧት ቁርስ ምን ይሰራለሽ ብሎ የምግብ አይነቶችን ማማረጥ ጀመረ። ከዛ ሳቀ። ፈራሽ እንዴ? እንዳፈሬ ችግር የለም። እሺ ብሎ የልብስ ሳጥኑን ከፈተ። ቢጃማ አምጥቼልሻለሁ። እንደግን እናትሽ የጫማ ቁጥርሽን ጠይቅያን ነበረ ነግረኛለች። በምትወጁ መንገድ ጫማውን አምጥቼልሻለሁ። ካልተመቸሽ ካሉ ድርሹ ከጠበበሽ ከሰፋሽ ምናምን ነገር እንደፈለግሽ መመለስ ትችላለሽ። ችግር የለም እንደገና ይገዛል። አታስቢ እና ያው ልብስሽንም ቀይሪ ብጃማሽን አርኪ እንቅልፍ መተኛት አለብሽ ዛሬ ብዙ ነገር ነው ያሳለፍ ነው። በነገራችን ላይ እኔ አትፍሪኝ እሺ። ከሸዳ በኋላ እኔ ማንንም ሴት ቀርቤ ያላቅም። አዎ እሷን ነበር ከልቤ ማፈቅራት። ከሱ ውጭ ማንንም ቀርቤ ያላቅም። እናንቺን ብትሆኚ ማረፍ አለብሽ። ሌላ ነገር ምንም አይፈጠርም እሺ እንዳፈሪ ፈራሽ እንዴ እያላት እየሳቀባት ከዛ ወጣ። ከዛ እሷ ቶሎ ብላ የመኝታ ክፍሏን በር ቶሎ ብላ ቆለፈችው። ከዛ በጣም ፈርታለች። በረዥሙ እየተነፈሰች ነበረ። ወደ አልጓ ተጠጋች፣ በጣም ፈራች። ቁጭ ብላ ማሰብ ጀመረች። ጣቷ ላይ ያለውን ቀለበት እያየችው ታለቅሳለች። በአንድ በኩል ደግሞ ካያ አሁንም ቢሆን ሰውነቱ ትንሽ እንደደነዘዘው ነው። አሁንም ቢሆን ዘሬን እያለ ይጣራል። ቀስ ብሎ ሊነሳ እየሞከረ ነው። በሌላ በኩል አሁን አሊያ ስለ መርያም የተወሰነ እውቀት ካገኘች በኋላ የበለጠ ፈራች። ፊቷ በአንድ ጊዜ ቀላ እና ማልቀስ ቀጠለች። ከዛ ጂያን እየመጣ ነው፣ ደረጃውን እየወጣ ከዛ ቆማ እያት ሳያት፣ ዞር ብላ በሌላ አቅጣጫ ስትመለከን ነበረ። ከዛ ነኝ ምልሽ ወደዚህ ክፍል ግንዴ ገባሽ ብሎ ጠየቃት። እስት ገባ ይቼ ነበር መጀመሪያ ስለሷ አወቅኩኝ ብላ ነገረችው። ከዛ ቁልፉን ኬት አገኘሽ አላት። ከኪስህ ነበር ቁልፉን ያገኘሁት። በጣም ለማወቅ ፈልጌ ነበረ። ይሄው ነው ይቅርታ አድርግልኝ እያለችው ይቅርታ እንዲያረግላት እንዲያረጋግላት ጠየቀችው። ከዛ እሱ ሲዲ ነው ኬት አገኘሽ ብሎ ጠየቃት። ዝምቷ ቀጠለ። አላውቅም እሱን ኬት እንዳገኘሁት ትሏለች። ከዛ ጂያን ወደ ሷ ተጠጋ። አሊያ ያረግሽው ነገር ምንም ትክክል አይደለም። ምን ሆነሽ ነው? ቆይ ስለዚህ ጉዳይ የነገረችሽ ሚኒ ናታ ብሎ ጠየቃት። ምን ልዩነት አለው ጂያን? ምን ልዩነት አለው? እሷ ነገረችኝ ሌላ ሰው ነገረኝ፣ በቃ እውነት እኮ ነው። አረለ መጀመሪያ ጠየቅኩህ ግን በቃ አልመለስክልኝም ነበረ አውቃለሁ አውቃለሁ ስህተት እንደሆነ፣ ግን ደግሞ እውነቱን ማወቅ ነበረብኛ እውነቱን ማወቅ አለብኝ በቃ እና ስለተፈጠረው ነገር ይቅርታ ጠይቃለሁ፣ አለችው። ፍዝዝ ብሎ እያያ ነበረ። ለመናገር ተንተባተበች። ሁንን ለመናገር በጣም ለማወቅ ጓጉቼ ነበረ። እናንተን ብትሆኑ ምንም ነገር አንግሩኝ ነበረ። እኔ ግን በየጊዜው አዳዲስ ነገር ሰማለሁ፣ አዳዲስ ነገር አውቃለሁ። ምን መያዝ ምን መጨበጥ እንዳለብኝ ሁሉ ግራ ግብት ብሎ ነበረ። እኔ መጣለሁ፣ አንተ ጋር ጥያቄ እጠይቅሃለሁ፣ አንተ ግን አትነግረኝም። ብዙ ጊዜ ደጋግሜ ጠይቄ ነበረ፣ ጠይቄ ነበር። ምናልባት ከዚህ ቀደም ፍቅር ይዞ ከነበረ አንተ ግን ተቃወምከኝ አንተ ግን ፈጥነ ነበር የካልከው። እኔ ግን ከአይነ ነበር የታወቀኝ፣ አይኖችን ሳይ ገብቶ ነበረ። ምን ማድረግ ነበርብኝ ታዲያ? እንዴት ግራ የሚያጋባ ነገር አሁን ታዲያ ከፋ ደበረ አለችው። ምን ማለት እንዳለበት ራሱ አያውቅም፣ ግራ ገባው። ግን ታውቃለ፣ ማወቅ አለብኝ ብዬ ስላሰብኩኝ ነው። በጣም ስለጓጓኝ ነው። ይሄው ነው ነቅ በቃ በማለት እየጠየቀች ነው። እዛ ተረጋግቶ ቆመ። እስኪ መሬም የት ናት? የት ነው የምትኖረው? እንዴት ናት የሚለው ነገር አንተ አሳስበ አያውቅም እንዴ? እኔ አሁን ገና ከሆኑ እያሳሰበኝ ነው። አንተ ማውርታ አታውቅም፣ ፍንጭ ሰጠኝ አታውቅም አለችው። ነግርሻለሽ፣ ምንም እንዳታስቢ ሁሉንም ነገር ነግርሻለሁ እያላ ነው ያል ነገረኝ። እሺ አለችው። በጣም ለማወቅ እየጓጓች ነው። ከዛ ጃን መናገር ጀመረ። ያው መርያም ከኔ ጋር ነበረች። ያው የዛለት አባዬ በጣም ከፍተኛ ጉዳት ደርሶበት ነበረ። ሆስፒታል ይዘነው ነው ይሄድን እያለ አባዬ ሞተ ብሎ ነገራት። እሺ ነፍሱን በገነት ያኖረው ትላለች። አሜን አሜን። እና በመጨረሻም ገዳዩን አገኘ ነው ከዛ ገዳዩን ካገኘነው በኋላ አወጣጣነው። ካወጣጣነው በኋላ በመጨረሻም ለመበቀል ብዙ ነገር እያሰበን ነበረ። የገደለው የደሚር አባት ወንድም ሱሌማን ባይባርስ ነበረ። ከዛኔ ስለመበቀል ብዙ እቅድ መውጣት ጀመርኩኝ። ከቦራን ጋርም መማከር ነበረ። ከሁሉም ጋር እየተማከርኩ ነበረ። ከዛ ሱሌማንን ልንይዘው በጣም እየተቃረብን እያለ አንድ ቀን ቦራን በዛ በር በኩል ገባ። በትልቁ በር ጋ ከገባ በኋላ ወደ ውስጥ ልብሱ እንዳለ በደም ተለውሶ ነበረ፣ ሲል ደነገጠች። ትኩር ብላት አዳምጠው ጀመረ። ለመስማት እየከበዳት እንዳለ ገብቶታል። እንዴ ነው ልቀጥል ብሎ እየጤቃ ነበር። በማል በማል አሁ ቀጥል ትለዋለች። እንደዛ ሆኖ የመጣው በሱሌማን ባይባርስ ደም ነበረ። እጅ ደግሞ የተኮሰበትን ሽጉጥ ይዞ ነበረ። የዛለት እንግዲህ እኔ ቦራን እዚህ እንዲቆይ አልፈቀድኩለትም። በፍጥነት እሱን የሆነ ቦታ መላክ ነበረብኝ። ምክንያቱም በጣም ከባድ የሆነ ደም እንደምንቀባ ገብቶኛል ብሎ ተናገረ። ከዛ አንተ ሸዳን አገባት ይህን ነገር ለማስቆም አለችው። አዎ አዎ። እና ባየሳ ሳይተኮስበት በፊት መሬምን በህግ ለማግባት ምንም አይነት አጋጣሚ ያላገኘውም ነበር። ማለት ጋብቻ አልፈጸምም ነበረ፣ ልንፈጽም ነበረ። ይሄ ማለት አልተጋባንም ነበር ማለት ነው። ከዚ አባት መጣ። በዚህ ሁኔታ ውስጥ እያለች ልጅን አልሰጠም አለኝ ሀሳቡን ቀየረ። በመጨረሻም መሪያም በፍጹም ካንተ ጋር መሆን አትችልም አለኝ በማለት ተናገረ። ዞር ብላ ታየዋለች። እሺ መሪያምስ ምን አለች ብላ አሊያ ጠየቀች። መሪያም ብትሆን የአባቷን ሀሳብን የተናገረችው ተመሳይ ነገር ነው ያለችው። በቃ ከዛ እኔ ቦራን ውጪ ለመላክ እየሞከርኩኝ እንዲያመልጥ ሳግዘው የመሪያም አባት መሪያምን ወደ ጀርመን ወሰዳት ብሎ ነገራት። እንዲህ ሲላት በጣም ያሳዝናል፣ በጣም ያሳዝናል እያለች ትናገራለች። ያው እንግዲህ ይህ ነው የሆነው። መሪያም በመጨረሻም ከጄ ወጣች፣ ወንድሜ ለማስመለጥ ስሞክር እያለ ተናገረ። ከዛ እሷ እና ጀመረ ሄደ። ጀርመን አንድ ቀን አግኝታ ታታቀም ማለት እንዴ ብዬ ነው እንደዚህ አይነት ግርግር ውስጥ ኦኜ እሷን ላያት የሚሄደው ከባድ እኮ ነው በማለት መለሰላት። አዎ ልክነ ልክነ። በእርግጥ እንደዚህ ከመሆናችሁ በፊት አንተም ሼዳን ማግባት ትክክለኛ ነገር ነው ያደረከው አለችዋ። ማድረግ ነበረብኝ ብሎ ይመለሰላታል። ታዲያ መሬም እንዴና? ታዲያ ምን እያደረገች ነው? የት ነው የምትኖረው? ምንድነው የምሰራው በማለት ጠየቀችው። አዎ አዎ፣ በጣም ተጨነቂ ነበረ እና ለመረጋጋት ብዙ ጊዜ ፈጀብኝ። ከዛ አንድ ቀን ላያት እያሰብኩ ነበረ። በተለይ ደግሞ ሼዳ ከሞተች በኋላ የመሬም የት እንዳለች የት እንደምትኖር ደረስኩበት ተገኘበት ከዛ ገና ለገና ግን አባቷ ፈራኝ፣ አባቷ ልጅ አጠገብ እንዳደርስ ብሎ አባረረኝ። ገና መረሴ ነበረ እንግዲህ በመጨረሻም በዚህ ሁኔታ ሳላት ቀርቻለሁ ማለት ነው አላት። ስለዚህ አንተ መርየም ነውንም ቢሆን ታፈቅራታለህ ማለት ነው፣ ሁል ጊዜ አንተ ፍቅር መርየም እንደሆነሽ ትቀራለሽ ማለት ነው። አረለ ሸይዳንም ብታገባት እንኳን ተገደ ለቤተሰቦቻችሁ ብለህ ቤተሰቡ እንዳለ ደም እንዳይቃባ ብለ ነው አረለኝ፣ ያርከው አረለ ጂያን ለዚህ ነው የተስማማው ብላ ጠየቀችው። አዎ አዎ እያላን ነበረ ግን፣ ቆይ ታውቃለህ ግን ጂያን እኔ እናንተ አንተው የተጋባ ነው ዴኒስ 18 አመት እስኪሞላው ድረስ ነው፣ በጣም ለረጅም ጊዜ በትዳር ውስጥ እንቆያለን አለችው። አዎ ልክ ነሽ፣ እና ምን ችግር አለው? አላት። አይደለም፣ ምናልባት በዚህ ሰዓት ላይ ድንገት መሪን ብትመጣ የሆነ ነገር ብትለ ምን ይፈጠራል በማለት ጠየቀችው። አትመጣም አሊ፣ አትመጣም ብዙ አታስቢ አላት። ለምን አትመጣም ብትመጣስ? ብላ ጠየቀችው። ከዛ ሱ፣ አሊ አትመጣም አልኩሽ እኮ ምክንያቱም አግብታለች፣ የራሷ ህይወት አላት ብሎ ነገራት። እንደዛ ሱና፣ ብትመጣስ? አስበዋል ግን ምን ልናረግ ነው? ምን እናረጋለን? ፈጥና ልንለያይ ነው። እኔ ችግር የለብኝም። እኔ ማለት ባንተ በኩል አላቅልህም። በእኔ በኩል ግን ምን ታረግ ያለሽ ምናም ብለህ ብጠይቀኝ እኔ ቀጥታ ፈጥኜ የማመልከቻ አስገባለሁ፣ የፍቺ ማለት ነው። ከዛ ምንም ችግር የለም። እኔ ጣልቃ አልገባባችሁም። ቶሎ ብለን እንፋታለን። ምንም እንዳታስብ ትሏለች። እያለቀሰች ነበረ ሁለታችሁ ሁለታቸው አንድ ላይ እንድትጣመሩ አረጋችኋለሁ ብላ ተናገረች። ጂያን ለምን እንደዚህ እንደሆነች ምንም እየገባው አይደለም፣ ዝም ብሎ ያያታል። ሲጀመር ምንም ነገር አልነገርክኝም ነበረ። ትገርማለህ። ምን ነበረ እቅድህ? እንዴት እንደዚያ ነገርከኝ? ትደብቃለ ትደብቃለህ አለችው አሊያ አሊያ ይሉሽ ተረጋጊ፣ ተረጋጊ። በቃ ሲጀመር አደለም ስለ መርያም ስለ ሸይዳ ራሱ ብነግርሽ ኖሮ ቀድመሽ ታገቢ ነበረ ብሎ ጠየቃት። አላገባም ነበረ አለችው። እኮ ታደነስ ምን አልኩኝ አላት። ግን የመርያምን ሁኔታ ደግሞ መናገር ነበረብህ፣ አ መናገር ነበረብህ አለችው። ለምን ብዬ እንደ ይህን ነገር ብነግርሽ ሌላ ነገር ነው የሚፈጠረው። በቃ አሁንም ማወቅሽ ትክክለኛ ነገር አይደለም እያላን ነው። በአቅኖ ሮማ መጀመሪያ ኖሮ ልጄን ይዤ እሄድ ነበር አለችው። በቃ ይቅርብሽ ቅርብሽ እያላን ነው። ከዛ እሷ እያለቀሰች ወደ ውስጥ ገባች። ጂያን ቆም ብሎ ያስባል። አሊያ ወደ ውስጥ ከገባች በኋላ በጣም ብዙ እያሰበች ነው። ምንድን ነው ከዚህ በኋላ የሚፈጠረው ትላለች። በተለይ ደግሞ የእኔ ብቸኛ የማፍቅራት ሴት መሬምናት ያላት ነገር ጭንቅላቷ እንደገና ያስተጋባል። አሁንም ብጆሯ የሚመላለሰው እሱ ነው። ከዛ ዞር ብላ ያወለቀችውን የአንገት አብል አየችው። ጃን ለልደቷ ጊዜ በስጦታ መልክ ያበረከተላትን የአንገት አብል ካየችው በኋላ አነሳችው። ካየችው በኋላ ወዲያው ነበር ያጠለቀችው አረገችው። ካረገችው በኋላ ድንገት ጃን መጣ። ጃን እንደመጣ አየውና የአንገት አብሉ መልሰሽ አረግሽው፣ በጣም አሪፍ ነው ነው ደስ ብሎኛል። እንኳንም አረክሸው አላት። አዎ አረጊ፣ አለውም ምን ችግር አለው? ለልደት ያርል የሰጠኝ፣ ምንም ችግር የለውም። መከሆን ያደርገዋለሁ። በእርግጥ ሌላ ሰዎች ሲያዩ ሌላ ነገር ያስባሉ። ለምንድን ነው ያደረገችው ምናምን ነገር ሊሉ ይችላሉ። ግን ውስጡ ያለው የልጅ ፎቶ ነው ለምን አላደረገውም። ሰዎች የፈልጉትን ጥያቄ ሊጠይቁ ይችላሉ። በጣም የተለየው የሆነ ነገር አድርገው ሊያስቡ ይችላሉ። ግን ሁለታችንም የምናውቀው ነገር ምንም ነገር እንደሌለ ነው አለችው። አዎ አዎ፣ በእርግጠኝነት እንደዛ ነው። ሰው የፈለገውን ነገር ማሰብ ይችላል። እኛ አይመለከተንም ስለነሱ። ይሄ የአንገት ሀብል ላንቺ ለልደትሽ ጊዜ የተሰጠሽ ስጦታ ነው። ቆንጆ ዲዛይን፣ በቃ ላንቺ ይሆናል ብዬ ውስጡም የልጅሽ ፎቶ እንድታስቀምጭበት ብዬ ነበር የገዛውት። ስላረግሽው በጣም ደስ ብሎኛል በማለት እየተናገረ ነው። ከዛ በኋላ እንዲህ ብሏት ሊገባ ነበር። በል ደናደር አለችው። ደናደሪ ብሏት ዞር ሊል ነበረ። ድንገት ጫማውን አወለቀችና ና አልጋው ላይ ወጣች። ከዛ ጋደም አለች። ከዛ ላፕቶፑን ከመሳቢያ ውስጥ እየወጣች ነው። ደነገጠ። ዞር ብሎ ነበረ። አልጋው ላይ ጋደም እንዳለች ሲያስተውል ግን በጣም ነበር ከው ያለው። ዞር አለ። ዞር ብሎ አያት። ትንሽ ልስራና በቀተኛ አለው አለችው። እጁን እየዘረጋ ማለት አልጋው ላይ የምርሽን ነው ተኛሽ ወጥተሽ አላት። አሁ ምን ችግር አለው? ምን ችግር ምንም ችግር እኮ የለው አለችው። ምንም ችግር የለም። አረ ትክክል ነሽ፣ ምንም ችግር የለም እያላ በፈገግታ ይመለከታታል። ታዲያ የመርዝ አልጋ ሊመተኛ ጀመርሽ አላት። እሷ እምባ እየተናነቃት አፋ እየተንቀጠቀጠ አዎ፣ ምል ያው እስከ ዛሬ ድረስም ስደርቅ የነበረው እምቢ ስለ የነበረው አልጋው ያንተ ስለነበር ነው። ይህ አልጋ ደግሞ አዲስ ነው አደለ አለችው። አዎ፣ አዎ አዲስ ነው ይላታል። እኮ ተኛለሁ ምን ችግር አለው ምንም እኮ ችግር እኮ የለውም እኮ ያኔም እኮ ዝም ብዬ ነበረ አለችው። ልክነሽ አረ ልክነሽ እያላት ገርሞት ወደ ውስጥ ገባ። ወደ ውስጥ እየገባ ሲሄድ ዞር ብላ እያየችው ነው። አሁንም ቢሆን ልታለቅስ በጣም እየተቃረበች ነው ነው ጂያን ወደ ውስጥ ከገባ በኋላ ማልቀስ ጀመረች እሱ ወደ ውስጥ ገባ ከዚያ ያስባል ምን እየተካሄደ ነው ብሎ ብዙ ነገር እያሰላሰለን ያለው በሌላ በኩል በጠዋት ቤተሰቡ ተሰብስበው ቁርስ እየበላ ነበረ። ናሬም ብትሆን አጠገባቸው አለች። ከዛ በኋላ ህፃኑ ጃን አክስቴ ከዚህ በኋላ አብረሽ ነው የምትቆየው ብሎ ጠየቀ። ከዛ ድንገት ሰዳከት አደለም አደለም፣ ጃን ከዚህ በኋላ አብረን አቆየም የራሷ ቤት አላት፣ ባል አላት፣ ቤተሰብ አላት፣ ምንም ችግር የለም ስትል ነበር። ከዛ ጃን እማዬ ይላል። ከዛ ህፃኑ ጃን ስለጠገበ ፓኪዜ ይዛው እየሄደች ነበረ። ከዛን ጊዜ እርስ በርስ ማውራት ጀመሩ። ጃን ምን እያሰብክን ያለው እች ልጅ እኮ እዚህ የምትቀመጥ ከሆነ እኮ ወደ ሻይን እኮ ነው የምትሄደው ብላ እየተናገረች ነው ሰዳከት። ከዛ በአንድ በኩል ናሬ እማዬ ነው እንደገረመሽ ገና ፋታል ውስጥ ነበር አይሆንም ትላለች ሰዳከት ስትመለከት ከዛ ጂያን ትፋታለች። ልጅቷ የፈለገችውን ነገር ማረክ ትችላለች። ከዛ ከማይረባ ጋር እንዴ አንቺ እሱን አይጥ ነገር ነው ምናምን ስትይ አልነበር እንዴ አቶ ጂም ነበርኩ። ዛሬ ደግሞ እንዴት አርገሽ ነው ናሬን ወደ እሱ እንድትሄድ የምታረጊያት ለምንድነው? ነው ማየ ብሎ ይጠይቃን ነበረ ሻይኒውን እየመጣብን ያለው ነገር አልገባም። እች ልጅ አልፋ አትቀመጠም፣ እያወካለችው ማየ ተረጋጊ እባክሽ። በቃ የፈለገችውን ነገር ታረጋለች። በነገራችን ላይ ናሬ ዛሬ ለኤሮል እነግረዋለሁ የፍቺ ፕሮሰሱን እንዲጀምር ብሎ እየነገራን ነበረ። ሰዳከት እየከፋን ነው። ጂያን ግን ታውቃለች፣ ልጅ በጣም እያጨማለካት ነው ስነ ስርዓት ብታዝዛጥሩ ነው ለምንድን እንደዚህ የምታረገዋለችው? እማዬ አይሆነ ምንም አበቃ አይሆንም። ኦስካር ምንም የማይሆን ሰው ነው ይላታል። ሰዳከት ተበሳጨች። አውቀ ነው ሲጀመር አውቀ ነው፣ ግን እንደሚያሳስበኝ ታውቃለህ። እኔ ከዚህ ቤት አንድ ቀን የሄድኩ ጊዜ የሞትኩ ጊዜ ምን እንደምትኑ ነው፣ እሱን ታያለ። ከዚህ በኋላ እዚህ ጠረጴዛ ላይ ቁጭ ብያ አልበላም ብላ ከተቀመጠች በተነስታ ይሄደች። እማዬ ፈጣሪ ቅር ይበልሽ እንደዛ ይባላል ይላታል። እሷ ግን ትታቸው እየሄደች ነበረ። አሁን ናሬ፣ አሊያ እንዲሁም ጂያን ቀሩ። ዝም ዝም ተባብለዋል። ከዛ ጂያን ዞር ብሎ አሊያን አያት። አሊያን ሲያት ወደ እሱ ዞር ብላ ላለማየት ብላ እጇን ጭንቅላቷ ላይ አስቀመጠች። ከዛ በሌላ አቅጣጫ ትመለከታለች። ከዛ ናሬ ዝም ብላ ሁኔታቸውን ትከታ ትከታተላለች ከዛ ጂያን አሊያን ዝም ብሎ ካያት በኋላ እንዳኮረፈች ገባው። ከዛ እስኪ አሊያ ሚጥሚጣውን አቀብኝ ብሎ ጠየቃት። እንዲህ ሲላት አሊያ ሰምታ እንዳልሰማች ሆነች። ከዛ ሻያን መጠጣት ቀጠለች። ከዛ ናሬ አንስታ ለወንድሟ የፈለገውን ነገር ሰጠችው። ከዛ ጂያን ዘም ብሎ አሊያን እያያት ወንድሜ ምን ነው ተጣላችሁ እንዴ ብላ ናሬ ጠየቀች። ኧረ በፍጹም ስለ መሬ ማውቃ ነው እንጂ በማለት ከተቀመጠበት ተነስቶ ሄደ። ከሄደ በኋላ እንዴ አሊያ እንዴት አወቅሽ አለቻት። ያኔ እዛ የሚስጥር ቢሮ አለው ምናምን ብዬ አልጠየቁሽም ነበረ። እዛ ክፍል ገባሁኝ። ከዛ ቪዲዮ አገኘሁኝ። እዛ ቪዲዮ ላይ ሰርግ ነበረ እና የተፈጠረውን ነገር አየሁኝ። በጣም ነበር የሚያሳዝነው። እንዴት እንደዚህ ነገር እስካሁን ድረስ ከኔ ትደብቃላችሁ ብላ እየጤቀችን ነበረ ናሬ ምን መመለስ እንዳለባት አታውቅም። ግራ ገብቷት ትመለከታታለች። በሌላ በኩል ሚኔ ቢሮስ ተቀምጣለች ስራውን እየሰራች ነው። ጂያን እየደወለላን ያለው ትንሽ ደነገጠች። በእርግጠኝነት የሆነ ነገር አለ ብላ እያሰበች አነሳቸው። ወደ ቢሮ ከመጣ በኋላ ለምንድነው ለአሊያ ስለመርያም የነገርሻት ብሎ ጠየቃት ገባኝ ገባኝ ምን ነው ጠየቀች እንዴ በቃ ቶሎ ብላ ፈጥና ምንም ነገር ኮሽ ሲል ለአንተ መታና ምን ነግርህ ኧረ በጣም ይገርማል ግን ጊዜ አታቃጥል ጂያን እኔ አልነገርኳትም እንዴ እኔ እንዴት ብዬ ልነግራት ትችላለሁ በማለት ጠየቀችው ሚኔ እኔን ጅል አታርግኝ እሺ ይኸውልሽ የምታረጊውን ነገር በሙሉ አውቃለሁ ከዚህ በኋላ ግን ስለ እኔ የግል ጉዳይ ለአሊያ የምትነግሪያ ከሆነ ይሄን ከተማ ለቀሽ እንድትሄጂ ትገደጃለሽ ብሎ ስልኩን ዘጋባት ተናዳ ታስባለች በሌላ በኩል ናሬ እንዲሁም አሊያ ቁጭ ብለው እያወሩ ናቸው የሚገርም ነገር ነው ነገረኝ ብቻ በቃ ማርያም የሱፍ ብቻ እንደሆነች እሷን አሁንም ቢሆን እንደሚያፈቅር ልብ ውስጥ እንዳለች ብላ ነገረቻት። ከዛ ናሬ ምን እንደዛ ላይ ምርሽን ነው ትላታለች። አዎ ብሏል ብሏል አለቻት። ከዛ ናሬ አይ እኔ ግን ወንድሜ እንደዛ የሚያስብ አይመስለኝም ነበረ እንዴት እስካሁን ድረስ ያስባታል ብላ ጠየቀቻት። ይኸውልሽ፣ ጂያን ከእሷ ውጪ ከዚህ በኋላ ማፍቀር አይችልም። ከዚህ በኋላ ማፍቀር የሚችልበት ሁኔታ ላይ አይደለም ያለው። በቃ በብቸኝነት እሷን ነው የሚያፈቅረው። ማለቴ እኔ ሌላም የሚያፈቀረው ቢያፈቅር ባያፈቅር ችግር የለብኝም፣ ግን ለእኔ መናገር ነበረበት በማለት ስትናገር ድንገት ሰዳከት መጣች። ስለዚህ እኔ የምታውቂ ከሆነ ከዚህ በኋላ ተስፋ ማድረግ አይጠ ተጠበቀ ብሽ ማረል እንቴ አሊያ ተስፋ እንደማታረግ እርግጠኛ ነኝ። ስትራት እማዬ ረባክሽ ትላልሽ ናሪ አው ልክነኝ እኔ ልጅ አይወልሽ ልጅ የፈለገውን ሴት ማፍቀር ይችላል። ከፈለገ መርየምን የፈለገውን ሴት እንደፈለገ ማድረግ ይችላል። ደግሞ ይሄ እንግዲህ ያንገታ ብል አው ልቀሽው አልነበር እንዴ? እንዴት ለበሽው ዲያንቺ ለራስሽ ክብር የለሽም እንዴ አለቻት። ይሄ ከክብር ጋር ምን የሚያገናኝ ነገር አለ ወይዘሮ ሰዳከት ጣቴ ውስጥ ያጠለቁት ቀለበት ምንም ትርጉም ከሌለው ይሄ ያንገታ ብል ምን ትርጉም ሊኖረው ይችላል ብላ ጤቀቻት። እማዬ በቃ ባክሽ ረፍት አርጊ ብላ ናሪ ጠየቀቻት። ሽ አርፋለኝ እኔ ልጅ አርፋለሁ በቃ ብላቸው ሄደች። ከዛ አሊያ ግራ ገብታ ታስባለች። አሊያዊ ልጅ ተረጋጊ፣ ማለት እስማማለው ባልሹ ነገር ነገር ግን ለወንድሜ ለመርያም ያው ይህና ሀሳብ ከጭንቅላት ውስጥ ማውጣት በጣም ከባድ ነው። ስለሷ በአንድ ጊዜ መርሳት ለሱ ከባድ ሊሆን ይችላል በማለት ነገረቻት። ችግር የለብኝም እኔ ከባድ ሆነ ቀላል፣ መልካም ምግብ ለማንኛውም ብላት ሄደች። አሁን ናሪ ጂያንን ምን እንደሚያስብ መጠየቅ ትፈልጋለች። ከዛ አገኘችው። ወንድሜ ለምንድነው ግን ለአሊያምንም ቢሆን መርያም እንደምታፈቅራት የነገርካት? ምን ሆነ ነው ትረበሻለች እኮ በማለት ጠየቀችው። እና መዋሸን ነበረብኝ እንዴ አላት። አያር ለማንተ ሲጀመር ራስን እየዋሸ ነው አለችው። ምን ማለት ነው አልገባኝም፣ ይላታል። ሲጀመር አሊያ እዚህ ቤት እስክትመጣረስ ብቻ ነው መሪያምን ስታፈቅራት የነበረው አይደለ? ሲጀመር ከሚኔ ጋር የነበርከውም ከአሊያ ፍቅር እንዳልያዘ ራስን ለማሳመን ብለ ነው። ግን ራስን እኮ እየሸወርክ ነው። ለምን አታምንም? ችግር አለው አለችው። ከአሊያ ፍቅር ቢይዘ ምንም ችግር የለም ስትል ወሱ፣ እንዴት ነው የምታስበው ብሎ ተናዶ እያያት ድንገት ነበረ። አንድ መልክተኛ መጣ። አቶ ጂያን ከቤት እየወጣ ነው ያለው፣ ከያ በመኪናው እየሄደ ነው ያለው። አሁኑን ነው አመለጠን ብሎ ነገረው። ከዛ ሁሉም ተሰብስበው ሊሄዱ ናቸው። በአንድ በኩል ሰዳከት አራ ወደ ደሚር ቤት ነው የሚሄደው። የሆን ነገር አድርግ ጃን እባክህ ትለዋለች። ሁሉም ሰብሰብ ብለው እየተከተሉት ከግን በጣም ቀድሟቸዋል። ከከ ከደቂቆች በኋላ ደሚር ቤት ደረሰ። ከመኪና ውስጥ እየወጣ ነው። በር ላይ የነበሩ ጠባቂዎች ሽጉጥ እየደቀኑበት ከተረጋጋ፣ ተረጋጋ ይሉታል። እሱ ግን አልረጋጋም፣ አልረጋጋም፣ ደሚርን ጥሩት እያለ ነበረ። ደሚር እየመጣ ነው ያለው። እነ ጂያንን በቦታው ደረሱ። ጂያን ከኋላ እየመጣ ሽጉጣችሁን አውርዱ፣ አውርዱ እያለ ካን፣ እኒድኒት እንዲ፣ አንተ እዚህ ምንም አሰራር እያሉ ነበር። ወንድሜ ማውራት ፈልጋለሁ አልኩ እኮ ማውራት አለብኝ እያለው ደሚር መጣ። ኦ ኦ፣ እንግዳ አለብን ዛሬ። ኑ ግቡ፣ እንዴት ናችሁ? ምነው ቆማችሁ በር ላይ እያላቸው ነበረ። እንኳን ደህና መጣችሁ ብሏቸው ተቀበላቸው። ከወደ ደሚር እየቀረበ ሲመጣ በጣም እየተናደደ ነበረ። አሁንም ቢሆን ደሚር ጂያንን በሱ በኩል ሊበቀለው ነው ሀሳብ። ከዛ በኋላ ጂያን በቃ ኒድ እያለ ካያን ሲጠይቀው ካያ እምብያለ ነበረ። ጂያን አስታወስክ፣ ያኔ ሼዳን ስትወስድብኝ፣ እኔም በረጋ መጥቼ ነበረ። አባዬ መተው ኒድ እያለ ነበረ። ስታስበው ካያ ቀላል ይመስል የሆንለታል። ይህ ጉዳይ እንደኔ የሚከብድበት ይመስለኛል። አርል እንዲህ ብሎ እያየው ነበረ። ከዛ ካያ ድንገት ዘሬን ስትመጣ እያት ፈዞ እያያን ነበረ። ደሚር መቼም አይሳካልን አንተ እንደምታስበው ሁሉም ነገር አይሆንም በሚያሳዝን መልኩ። እሺ ወንድሜ፣ ላረገብ ነገር መቼም ቢሆን እኔን ልትበቀለኝ አትችልም። እሱን ደግሞ አብረን እናያለን እያለው ነበ በር ድንገት ይስቅበታ ዘሬን ስትመጣ፣ ዘሬን እንኳን ደስ አለሽ፣ መልካም ህይወት እንዲሆን ልሽ እመኛለሁ ብሎ ቀለበቱን ፊቷ ላይ ወረው ወረው። በዚህ ሁኔታ ዘሪን ስታለቀስ፣ ደሚር ደግሞ ከአንድ ዚህ ማድረጉን አሁንም ቢሆን አላመነም፣ ገርሞት ይመለከተዋል። ካህ ይህን ካደረገ በኋላ ሆን ብሎ ይመስላል በቃ ኒድ እያለ ነው። ከዛ ከወንድሙ ጋር ይመለሳል። ዘሪን እያለቀሰች ወደ ውስጥ ገባለች። ደሚር ደስ አላለው ገና ከሆኑ ያሰበው ነገር ግብ እየመታለት አይደለም። ከዛ ዘሪን ወደ ውስጥ ገብታ ቁጭ ብላ እያለቀሰች ነው። ከዛ ድንገት ደሚር መጣ። በጣም ያሳዝናል ያሳዝናል ሲል ነበረ። ደሚር ግን በ ለማድረግ እሱን የምትበቀን ይመስላል። የማይመስል ነገር እኮ ነው። ምን ልታደረግ ነው አንተ? እሱ እንደምታስበው ካልሆነ ምን ልታደረግ ነው? እያለች እየጠየቀችው፣ ዝንበይ አፍሽን ዝጊ እያለ ነበር። አንተ በቃ በሽዳ ምክንያት አሁንም አታርፍም እንዴ እያለች ዝንበይ፣ ዝንበይ ከዚህ በኋላ የእሷን ስም እንዳትጠሪ እያለ እየተቆጣ ነበረ። ሁለቱ እንዲህ እየተጨቃጨቁ በሌላ በኩል ካያና ጃን ወደ አንድ ቦታ መጡ። እነ ከድርም ሲከተሏቸው ነበረ። ከዛ ይነጋገራሉ። ይሁል ካያ ዘሬንን በጣም እንደምታፈቅራ ታውቃለሁ። እስካሁን ድረስ ሁሉንም ነገር በክብር ስታረግ ነበረ። ሁሉንም ነገር በስነስርዓት አድርጋለች። ግን ደግሞ አሁን ከእጅ ወታለች። ከእጅ ስትወጣ በክብር እሷ መሸኘትህ በጣም ትልቅ ነገር ነው፣ ጥሩ ነው ላንተ ክብር እያለው ነበረ። በአንድ በኩል ከምፒዮን ደሚር በዚህ በኩል አይበቀል እንዳታስብ መቼም ቢሆን አይሳካለትም እያለ ለወንድሞ እያነገሩ ነበረ። ከዛ ሁለቱም ተመለሱ። ከዛ ናሬና አሊያም ቢሆኑ እየጠበቋቸው ነበረ። ሰዳከት ስትመጣ ምን ተፈጠረ ምን ተፈጠረ ብላ እየጠየቀች ነበረ። ማዬ በቃ በመጨረሻም ከደሚር ጋር ተጋብታለች። ከዚህ በኋላ ዘሪን የምትባል ሴት ለኔለችው፣ ቀለበቱንም ወርወር ያለው እያለ ነበረ። ጎበዝ ልጅ ልጅ አንበሳ ብላ እያቀፈችው ነበረ። ሰዳከት ደስ ብሏት ሲጀመር ድሮንም አትሆንህም ነበር ብላ ቶሎ ብላ እያቀፈችው ነበረ። ናሬን ብትሆን ካያን እያቀፈች ነው አሁን ካያ ይህን ነገር በመጨረሻ በራሴ መንገድ ዘግቸዋለሁ ብሎ ቤተሰቡን ካሳመነ በኋላ አሊያን ብትሆን እንኳን ደስ ለ እያለች ነው። በሁሉም ጉዳይ ከሱ ጎን እንደምትቆም ነገረችው። ከዛ ሱ በፍጹም ያልጠበቀችውን ጥያቄ እየጠየቃት ነበረ። ከዛ ይልሽ አሊያ እህቴ ይልሽ እዛ የማይራባ ውሻ ጋር ከዚህ በኋላ እንዳሳሪ ባከሽ ደሚር ያለበት ሆስፒታል ውስጥ እንዳሳሪ ብሎ ጠየቃት። ከዚህ ቀደምም ጂያንና ሰዳከት ለፍተው ለፍተው ያላሳኩት ጉዳይ ነው። አሁን ደግሞ ከያ ሲጠይቃት ሲጠይቃት ለማመን ነበር የከበዳት። እንዴት ብላ ታዳምጠዋለች? እነሰዳከትም ቢሆኑ እስቲ ደግሞ ምን ብላ ትመልሳለች ብለው መልሷን እየጠበቁ ነበረ። አሊያ እኔ ምሰራው ሆስፒታል ነው፣ እኔ ዶክተር ነኝ፣ ከደሚር ጋር ምንም የሚያገናኘኝ ነገር የለም ብላ ከያን አስከፋቸው። ከያ ገና ከሆኑ በእሷ እየተቆጣ ነበረ።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 ግሬን ድረስ በያላችሁበት መልካም ቆይታ ይሁን።